ሰላም ውድ ተከታታዮች እንዴት ናችሁ? ዛሬ እንደዚህ ቆንጆ የጾም ቁርስ እየመጥቻለሁ፣ ተከታተሉኝ፣ ትወዱታላችሁ። ውድ ተከታታዮች ዝጋት ተለቅሞ የተዘጋጀ ነጭ ሰሊጥ አለኝ። እንግዲህ ሰሊጣችንን በዚህ መልኩ እንቆለዋለን ማለት ነው። ውድ ተመልካቾች ትንሽ መልኩ ቀየር እስከሚያደርግ ድረስ ነው ምን ቆላውድ ተመልካቾች እንዳያረባችሁ ካረረ ሰሊጥ ይጣፍጥም ይመራል በጣም ከሚያር ጥሬ ቢሆን ይሻላል እንግዲህ ሰሊጣችንን በዚህ መልኩ እንደዚህ ቆንጆ አድርገን ቆልተነዋል እዚ ጋ የቆላሁት አለ ቆላውት ላይ ጨምረዋለሁ ከዛ እስከሚቀዘቅዝ ጠብቀን እንፈጫለን ማለት ነው። እንግዲህ መፍጫ አላችሁ፣ በመፍጫ ትፈጫላችሁ፣ መውቀጫ አላችሁ፣ በመውቀጫ ትወቅጣላችሁ። በተመቻችሁ ነገር ብቻ ላም ተደርጎ መወቀጥ ወይም መፈጨት አለበት ማለት ነው። በመፍጫ ስንፈጭ እንደዚህ ወደ ላይ ስለሚመጣ መታ መታ እያደረግን መፍጨት አለብን። ሁሉም እኩል ተዳርሶ እንዲፈጭልን ማለት ነው። ወደ ተመልካቾቼ እንደምታወት፣ እንደዚህ ቆንጆ ሆኖ ከለሩም ያምራል። ትንሽ ይቀረዋል፣ ደግሜ ፈጨዋለሁ። ትንሽ ቅዝቃዜ ያለ ዝናብ አለ እና በዚህን ሰዓት ጉሩሩይን ያዝ ያደርገኛል። አለርጂክ እና ቅዝቃዜ ሲኖር ይቅርታ። እንደዚህ በዚህ መልኩ ቆንጆ ሆኖ ተፈይተዋል ማለት ነው። እንደምታወት ሁሉንም እንግዲህ በዚህ መልኩ ፈጭቸው እንገናኛለን። ስራዬን የወደዳችሁ ለቤት አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡኑ ነባሮች፣ እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ አበረታቱ። ለምታበረታቱ ደግሞ አመሰግናለሁ። ክበሩልኝ። ውድ ተመልካቾች እንግዲህ እንዳያችሁት በዚህ መልኩ ቆንጆ ሆኖ ልሞ ተፈይቶልናል ማለት ነው። ውድ ተመልካቾች ጨርሰናል። ዝጋ ቀጭኑ ኖብኛል ቪዲዮ በጣም ይቅርታ። እንግዲህ ዝጋ፣ በመጀመሪያ ውሃ እንጨምራለን። ከዛም ጨው እንጨምራለን። ውድ ተመልካቾቼ ጨውና ውሃውን አንድ ላይ እናቀላቅለዋለን። ከዛ የምንፈልገውን ያክል የጤፍ ዱቄት እንጠቀማለን። ነጭ ዱቄት ከፈለጋችሁ ነጭ ጤፍ ዱቄትም ወይም ደግሞ ቀይ የጤፍ ዱቄትም መጠቀም ትችላላችሁ። እኔ በመምቻ እንደዛርጌ መታመታ ነው ያደረኩት። በጅም አላቦካሁትም። ትንሽ ስለሆነ እንግዲህ በመምቻችን እንደ ዛርገን መታመታ እናደርገዋለን። ውድ ተመልካቾች እንግዲህ በጾም ሰዓት ቁርስ በተለይ በጣም እንቸገራለን። ለዛም አንድ የጾም አማራጭ የቁርስ ነው ማለት ነው። እኔ በጣም ረብሾኛል ድምጼ፣ ይቅርታ። እንግዲህ እንዳያችሁት በዚህ መልኩ እንደዚህ መታ መታ እያደረግን ሊጣችንን እናሸዋለን ማለት ነው። ከፈለጋችሁም በእጃችሁም ማሸት ትችላላችሁ። እኔ ግን ዝም ብዬ እንደዚህ በመምቻ መታ መታ አድርጌው ነው። ሪቂጣው ለመጋገር ምንም የሚያስፈልገን የለም። ዱቄት፣ ጨው፣ ውሃ ብቻ ነው የሚያስፈልገን። አንዳንድ ጊዜ ቪዲዮ አስራ ስድስት በዘጠኝ ካልሆነ ዘጠኝ በአስራ ስድስት ከሆነ እንደዚህ ቀጭን ሆኖ ይወጣልና ልብ ብዬ አላየሁትም ነበር ለዛ ቀጭኑ ነው ወጣ በጣም ይቅርታ ያው ግን ቀላል ነገር ነው ቂጣ መጋገር ነው ይታያቸዋል ብዬ አስባለሁ። ውዱ ተመልካቾች የሆነ አዲስ አፕሊኬሽን የመጣለ ሰርታችሁ መለወጥ መጠቀም የምትፈልጉ ሰዎች አናግሩኝ እልክላችኋለሁ፣ ሊንኩን እንዴት እንደሚሰራ አሳያችኋለሁ። ሁን ብዙ ጊዜ ከዩቲዩብ እየጠፋው ነው፣ ወደዛ እያደላሁ ነው። እና እንደዚህ ቪዲዮ ምናምን የሚሰራ ነገር ስላልሆነ ቀላል የሆነ ስራ ነው። ስለዚህ ቪዲዮ ላይ ቁጭ ብላችሁ ለመስራት ከፈለጋችሁ አናግሩኝ ማለት ነው። ይቅርታ እንግዲህ በዚህ መልኩ ቂጣችንን በማንኪያ እንደዛ አዳር ሻዋለሁ እንዳያችሁት። ከዛም ግጥም እናደርገዋለን እስከሚበስል። ከዛም ደስ ይበስልልን እንገለብጠዋለን። ውድ ተመልካቾቼ እና እንዳልኳችሁ አፕሊኬሽኑ ሸር በመደራረግ ሊንኩን ነው የሚሰራው ማለት ነው። ስለዚህ በዛ መልኩ ተጠቀሙበት። አሁን ላይ እንዴት ድሮ ዩቲዩብ ለመስራት ምናምን ከብዷል። ለምን ሰብስክራይብም ቢዩ ምናምን ለማግኘት ስለሚከብድ ያኛው ግን ሰብስክራይብ አያስፈልገውም፣ ቢዩ አያስፈልገውም፣ ቀላል ነው። እንግዲህ እዚጋ ውድ ተመልካቾች ስቆላ ና ስፈጫ አላሳየኋችሁ እንትን አለኝ ተልባ ከፈለጋችሁ ተልባ ከፈለጋችሁ ኑግ መጨመር ትችላላችሁ፣ ወይም ደግሞ በተልባ ብቻ መስራት ትችላላችሁ። ውድ ተመልካቾቼ እዚጋ አንድ ማንኪያ በርበሬ ጨምሬያለሁ፣ ተልባና ሰሊጥ፣ ከዛ አንድ ማንኪያ በርበሬ፣ ከዛ የወይራ ዘይት ጨምራለሁ። እንግዲህ እንዳያችሁት ሶስት የሾርባ ማንኪያ ዘይት ጨምር ያለ ውድ ተመልካቾች፣ የኔ ቂጣ ትንሽ ነው ስለሆነ ነው ይህን የጨመርኩት። የእናንተ ብዙ ከሆነ ጨመር ማድረግ ትችላላችሁ። ውድ ተመልካቾች እንግዲህ በዚህ መልኩ ሁሉንም እንደዛ አድርገን እናቀላቅለዋለን። እንግዲህ በተልባ በኑክ የሚሰራ ነገር እኔ በተወልጅ ባደኩበት አካባቢ ድርሚሶ የሚባል ርሚሶ ርሚሶ የሚባል ቂጣ እንደሚጋገር አውቃለሁ። እንግዲህ የገጠር ልጆች ታውቃላችሁ፣ የአዲስ አበባ ልጆች እንኳን ላታቁ ትችላላችሁ፣ ግን ክፍለ ሀገር ተወልዳችሁ ያደጋችሁ ልጆች ይህን ድርሚሶ የሚባል ነገር ታውቃላችሁ። ይሄ እንደዛ ነው አሰራሩ ማለት ነው። ውድ ተመልካቾቼ ያው ተልባውና ሰሊጡን አንድ ላይ በማቀላቀል በርበሬና ዘይት ስለጨመርኩበት ነው እንጂ በኑ ግን በተልባም የሬሚሶ የሚባለው ነገር ይሰራል ማለት ነው። እንግዲህ በዚህ መልኩ ቂጣ ንቆራርሽ ያለው ጋግሬ ጨርሼ፣ አሁን እጀ እታጠብና በእጀ ነው የማቀላቅለው እንደዚህ በማንኪያ በደንብ አይዳረስልኝም። እንግዲህ እንደዛ አድርጌ በእጄ አቀላቅለዋለሁ ማለት ነው። ድርሚሶ የሚባለው ነገር ደግሞ በእጃችን በደንብ እሽት ስናደረገው እንደ መጨባበጥ ነገር ይላል። እኔ ግን እንደዚ አልፈለግኩም። ምን የፈለግኩት እንደዚህ ቂጣው ተቆራርሶ ሳይቦካ ወይም ሳይጨባበጥ በሹካ እንድንመገበው አድርጌ ነው የሰራሁት። እንደዚህ እንግዲህ እንደምታዩት በጣም የሚጣፍጥ ቁርስ ነው፣ ትወዱታላችሁ። ቀላል የሆነ አሰራር ነው፣ ግብአቱም ትንሽ ነው። በነገራችን ላይ የወይራ ዘይት እኔ ስላለኝ የወይራ ዘይት ተጠቀምኩ እንጂ እናንተ ኖርማል ዘይት ትንሽ አድርጋችሁ መጠቀም ትችላላችሁ። ዘይትም አለመጨመር ትችላላችሁ። እንግዲህ ሻይ ጋር እንደዚህ ቆንጆ ቁርስ ነው። እንደምትወዱት ተስፋ አደርጋለሁ። እንግዲህ ኮሜንት፣ ላይክ፣ ሼር ማድረጋችሁን አትርሱ። በተመሳሳይ ስራ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ።